አንቺ ወንድሜ ሚስት፣ የወደፊት ምራቴ፣ ስለ ውዱ ባልሽ አድመጪ ልንጋርሽ። ምርጫሽ ትክክል ነው፣ ከቶ ምሽት ትሳሳት። የቡራና የቅመሟ ወንድማማቶቹ ሰርጋቸው በአንድ ጊዜ ሆነ። ቤተሰብ እዴ ምንድን ነው? እንግዲህ ማ በቃ አለቀ፣ አለቀ በቃ። የብሩክና የሚሰርግ በቅርቡ ጠብቁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችኋል? ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንግዲህ ተደብቆ የቆየው መለኛው የብሩኬ ታላቅ የሀብ ታላቅ እንግዲህ ሰርጉ መቼ እንደሁም ባይታወቅም ቲክቶክ ላይ ዞር ዞር ሲል አየሁ ማለት ነው እና ኦ ማይ ጋድ፣ ዘንድሮ የአብርሃም ና የሳራ ያደርግላቸው ቡታ ዝራዎች እንዴት ነው ዴ? በቃ ቡርኬም ታላቅ ወንድሙ እንዳረ፣ ሀይምዬም ታላቅ ወንድሟ እንዳረች። አሁን ደግሞ ኤፋ ነው የሚቀረው። በሃይሚ በኩል ኤፋ ይቀራል፣ በብሩኬ በኩል ደግሞ ሀብ ይቀራል። ሀብ ደጉ እንግዲህ ጉድ ጉድ ብለ ቶሎ ብለ ናኔን ሰብሰብ አድርገ ከዛ ደግሞ ኤፋን ቤዝየን ሰብሰባ አድርጎ ካገባ በኋላ በደረጃ ማለት ነው፣ እንግዲህ ታላቅ በሚከበርበት ሀገር ከዛ በኋላ ብሩኪን ሀይሚ ይቀጥላሉ። ሌላ ማናለ ማንም የለም። ኤፍሬም ነው የሀይሚ ታላቅ ኤፍሬም ነው። የብሩኬ ታላቅ ሀብ ነው ማለት ነው። ኧረ በቅርቡ ሰርግ እንጠብቃለን ጋይስ ደ እርግጠኛ ነኝ የብሩኬና የሀይሚ ሰርግ ቱርክ መሆን አለበት በዚህ አይነት ቃል አልገቡም ግን የት እንደሆነ ማለት ነው። ቤተሰብ እና የመለኛው ሰርግኔ እኮ ያገባን የመሰለኝ እናንተ ነው። የቆየ ፎቶ ተፖስቶ ነው፣ አይዶ ነው አላውቅም። ብቻ እንዴት እንደሆነ ባላውቅም ያው ከባለቤቱ ጋር አብሮ ነው የሚኖረው እሱ ሀብ ነው እንጂ አላገባም እንደሆነ የማውቀው መለኛው እንዳገባ ነው የማውቀው ልጅ ሁሉ አለው መሰለኝ። አይዶ ነው የሆነ ጊዜ ሚስቱ ታቅፋ ምናምን አይቻታለሁ እነ ሙሽዬ ቤት ስትሄድ ማለት ነው ለበዓል። ያም ሆነ ይህ በጣም ደስ ይላል። በዚህ አጋጣሚ ሁለቱም ታላላቆቻቸው ስለዳሩ በጣም ደስ ብሎናል። እውነት እውነት ለመናገር ማለት ነው። እና ዛሬ ሆሳዕና እንግዲህ እንኳን አደረሳችሁ ለሆሳዕና በዓል ማለት ነው፣ ውድ ቤተሰቦቻችን። እንግዲህ ከነገ ጀምሮ ማማት ነው ማማ በማማት ውስጥ እንግዲህ አደራህን፣ እንደውን ብሩኬን በሰላም አምጣልኝ፣ ክፉ ነገር እንዳልናገር በጣሪ ትዕግስት ስጠኝ። ጠዋት ላይ ማንሽ የሆነች ልጅ ትሰድበኝ ነበረ። ቴንኪው አመሰግናለሁ። በዚህ አጋጣሚ የዓመት ሰው ይበለን፣ ዓመት ያገናኘን እልሻለሁ ማለት ነው። እና የችን ሳምንት ባለመሰዳደብ ጥሩ ነገር በማውራት ቤተሰቦች ጾማቸውን የሚጨርሱበት ወር ነው፣ ይሄ ሳምንት ማለት ነው። ይቅር የምትባባሉበት ነው። ብሩኬና ሀይሜም ዛሬ ይቅር ተባብሎ ይመጣሉ ብዬ ተስፋ አድርጋለሁ። እንግዲህ እንደ እግዚአብሔር ፍቃድ ማለት ነው። ምክንያቱም እንግዲህ ያው ትክክለኛ ማለት እንዴት ነው፣ ቂም የሚያዝበት ወራት አልፎ ዛሬ ኢየሱስ ጌታችን የተገረፈበትን ቀን የምናስብበት ቀን ስለሆነ ሀይሜና ብሩኬ በዚህ አጋጣሚ የጀመራችሁትን ጸብ ዝግት ብታደርጉት በጣም የተሻለ ነው ብዬ አስባለሁ። እና ወንድማማቾቹ ማቾቹ ባንድ ላይ ሰርጉ መሆኑ በጣም ገርሞኛል በሚገርማችሁ ሁኔታ። ሌላው ሲቀጥል እንግዲህ አብርሃም ትላንት ላይቭ ላይ ነበረ። ላይቭ ላይ እንግዲህ አልሸጥ ያላቸው በርበሬ፣ የአበሻ ቀሚስ እንዲሁም ሰብስክራይብ አልመጣ ያላቸው ሰዎች ናቸው። ለካስ እንደዚህ አምስት መቶ ብር ከፍሎ ነው የሚገባው ጀልባው ምናምን እና ዛሬ ዘጠኝ ሰዓት እንግዲህ በኢትዮጵያ አቆጣጠር ነው እየቆጠሩ ያሉት፣ ያው በዚህ ሶስት ሰዓት ማለት ነው በዱባይ። ሁሉም ሰው ተገኝቶ ጀልባው 150 ሰው ይዛል። እድለኛ የሆነ ሰው እናስተናግዳለን። ከዛ የቀረውን ደግሞ እንግዲህ ትራንስፖርት የሌላችሁ ሰዎች ካላችሁ ራሱ ታክሲ ልከንላችሁ መምጣት ትችላላችሁ ብሎ አብርሃምና ማራኪ በዚህ መልኩ ላይፍ ላይፍ ፏፍሽ ብለው ማታዘና ብለው ሲናገሩ ነበረ። እንዲሁም ደግሞ እኔ እንዴት ገርሞኝ በቃ እንዴት አምስት መቶ ብር ይላል አብርሃም ብዬ እኔ ራሱ በጣም ነበር ትናንትና የተገረምኩት ማለት ነው። ከዛ አለ ከወጪውም አንጻር ነው እንግዲህ ቢልም አይፈረድበትም ምናምን ብዬ በእርግጥ እኔ ምንም አልመሰለኝ። ምክንያቱም እንዴ በቃ ወጪው ነው እንደዛ ብዬ ነው ያሰብኩት። ግን እሱ ጭራሹን የለውበት ማንም የማዳምቀውም ለእኔ ዝግጅት ያዘጋጅልኝ የለም። እኔ ራሴን ቼዬ ሚስቴን ላገባ ቃል የገባሁት ቃሌን ልፈጽም ነው የመጣሁት እናንተን በእናንተም ፊት በቤተሰቦች ፊት ቃል ገብቼ የፈጸምኩትን ቃሌ ልፈጽም ነው የመጣሁት። ስለዚህ አትረብሹን፣ አለስማችን ስም አትስጡን ብሎ አብርሃም እንግዲህ ወጥቶ ተናግሯል። እንግዲህ ለበአለም ሹሩና በርበሬ የማበሻቀሚ ስም አልሸጥ ያላቸው ላይቭ ላይ እየከፈቱ እኝኝኝ ሲሉ፣ ዛሬ ደግሞ እያቀናበሯቸው ልክ እሱን ፊቱን ሲያበላሹት እንደነበሩት እነሱም ሲያበላሹቸው አይቻለ ማለት ነው። የማዳም ቅመሞች እኮ ከወደዷቸው ነው እንጂ ከጠሏቸው እኮ ውይ ፈጣሪ ትዕግስት ውስጠ ምን እንደሚያደርጉ ማለት ነው። እንደው አሸንጓዴ አስመስሏቸዋል ብቻ እና ያው ማለት አይ ዶንት ኖ እንግዲህ ለስራ ሊጠቀሙባቸው ፈልገው ሊሆን ይችላል። ግን ደግሞ በዚህ በደስታው ቀን የሰው ደስታ ማበላሸት በእውነቱ ከሆነ ኃጢያት ነው፣ ሀራም ነው። እውነቴ ነው። እንደው ጥፋት እንኳን ቢኖርበት የደስታውን ቀን አልፋችሁ ሌላ ጊዜ ነው መናገር ያለባቸው። እኔ እኮ ትናንትና ትልቅ ሰብስክራይብ ያለው ሁሉ ሲነሳበት፣ ወይኔ አብርሃም ምን አርጎ ነው ደሞ ዛሬ በደስታው ቀን ብዬ ፎቶውን እዛ ዝቅ ዝቅ ዝቅ ዝቅ ዝቅ ባይዘው፣ ወይ ለፎቶ መዘቅዘቅ እሱ ጣጣ የለውም። ምንም አይነት አይሞቀውም፣ አይደምቀውም። በነገራችን ላይ ማለት ነው አብርሃም ማለት ኮንፊደንሱ ፉል ነው። በጣም ማለት ነው ከምነግራችሁ በላይ ማለት ነው። በዚህ አጋጣሚ ሚስቱም እንደዛው ሩጣ ምንም አይመስላትም ላመነችበት ነገር በባሏ ማትደራደር ሴት ምርጥ ሴት ናት። ስኬቷን አሳክታለች። ምንም ቢሆን ምን ማለት ነው፣ ከኛ ከሀረብ ሀገሮቹ እሷ ትሻላለች። በጠፉ ማለት ነው፣ እውነቴን ስነግራችሁ እሷ ትሻላለች። እኛ አስራ አመት ስምንት አመት ማዳን ቤት ቁጭ ብለን አንድ እንኳን ደህና ቦታ እንኳን የተነሳሹ ፎቶ አለሽ? እኔ የለኝም። እኔ በበኩሌ አስራ አመቴ ዱባይ ላይ እኔ የለኝም ፎቶ። እውነቴ ነው የምናገረው። የምር እንደዚህ ኩሽና ሆኜ የቪዲዮ እንኳን የምሰራው ማለት ነው የሽንት ቤት በር ላይ ሆኜ ወይም ደግሞ ከበት ላይ ሆኜ ነው የምሰራው። ደህና ቪዲዮ እንኳን የለኝም እውነቴን ነው የምናገረው። እኔ ለምን አስደበቀኝ? አንድ ቀን ልብሴን ለቪዲዮ ይሄ ያምራል ምናምን ብዬ ለቪዲዮ የለበስኩት ልብስ የለኝም። ዝም ብዬ የምሰራበት ነው እኔ የምለብሰው። እኔ እኔ ዩኒፎርም አይደለም የምለብሰው በነገራችን ላይ ማለት ነው። ዩኒፎርም ለብሰው የሚሰሩ ቲክቶከሮች አሉ። ሶ ከን ከኛ አንጻር እኔ ሁሉ ተን በእጥፍ እጥፍ ነው የማደንቀት እጥፍ ማለት ነው። ሌላው ሌላው ቀርቶ ሩእንትና ሌላው ቀርተ ሀይሚ ሀይሚእና ብሮኬ በጣው ነው ማደንቃቸው፣ በጣም ከምናግራቸው በላይ ማለት ነው። ምክንያት እኛ ከሀረብ ሀገሮቹ እጥፍ እነሱ ይሻላሉ። የምረነ ምላቸሁ እናንተ አስር ዓመት አመት ማዳም ቤትቁጭ ብላቸሁ ምንድን የሰራችሁት? ምንም ከኔ ጀምሮ ቤተሰብ እናንተን ብቻ አይደለም። ብዙዎቻችን አሁን እኛ እርስ በራሳችን እንደዚህ የምንደናነቀው የምንሰዳደበው የማዳም ቅመሞችና በእርግጠኝነት የሌላ ሰው እርግጠኛ ነኝ ለስድብ ጊዜ የለውም ጭርሽ ሲጀመር ማለት ነው። ግን የማዳም ቅመሞች ያው 24 ሰዓት ዋይፋይ ነው ክፍት ስለሆነ ያዩትን ነገር ከፈለጉ ይሳደባሉ፣ ከፈለጉ ዘና ይሉበታል። እና እኛ እርስ በራሳችን የምንሰዳደበው እንተዋወቃለን። ሶ ራስሽን ጥይቅ አድርጊ እስኪ፣ እኔ እኔ ሩታን ካወቅኳት ጀምሮ ምንድነኝ እኔ ማነኝ እስኪ ብለሽ እስኪ ራስሽን ጠይቂ። ስለ ሩታ ወይም ደግሞ ስለ አብርሽ ወይም ደግሞ ስለ ብሩኬ ወይም ደግሞ ስለ ሃይሚ የሚያወራን ሰው ከመሳደብ እኔ ማነኝ እስኪ ምንድን ነኝ? ዞር ብላችሁ እስኪ ባክግራውንዳችሁን ጠይቁት። እስኪ ሁልሽም የማዳም ቅም ማለት ነው። ሁልሽም እኔ አሮጊት ነኝ፣ አንቺ አሮጊት ነሽ፣ አንቺ ምቀኛ ነሽ። ምንም ምቀኝነት የሚያስብል ነገር የለም። በቃ የሚደነቁ ሰዎች ናቸው። ለምን ይደነቃሉ? በዚህ በአጭር ጊዜ ውስጥ ልጅነታቸው ሳይበግራቸው ጥሩ ደረጃ መድረሳቸው። የእናንተ ወሬ፣ የእናንተ ኮመንት ስር ስለ እነሱ መሳደብ የእነሱን ሕይወት ምንም አይቀይረውም፣ ምንም። ግን አቅማቸው፣ ጥንካሬያቸው ከሰው በላይ ያደርጋቸዋል። ሶ እኛም ደግሞ ስለ እነሱም ጥንካሬም ሆነ ስለነሱ እነሱ ደካማ ጎን ሰርተን አንድ ቀን የምንለወጥበት ጊዜ ይኖራል። ይሄ ቁርጥ ነው፣ እመኑኝ። አንድ ቀን እንለወጣለን ግን ለስራ ሞራል ሞራል ያላችሁ የማሰሩ ሰዎችን እንድሰሩ እኔ አበረታታለሁ። ዛሬም ነገም እየሰደባችሁኝ ራሱ አበረታታለሁ። ዩቲዩብ ቻናል እንድሰሩ ማለት ነው። ዩቲዩብ ማለት ወደፊት በጣም ቴክኖሎጂ እየተቀየረ ነው የሚመጣው። ብዙ ታለንታችሁን የራሳችሁን፣ አቅማችሁን የምታሳዩበት ነው። ብዙ ብዙ ማለት ነው ዩቲዩብ። የተማረ አይጠይቅ ምን አይጠይቅ፣ ማንም ተነስቶ የሚሰራው ነው። ያው ግዴን አፕሊኬሽን ተከታተሉ አቡጊዳ የሚሰራውን ቪዲዮ ከሀ እስከ ፐ ያለውን ካያችሁ ከተከታተላችሁ ዩቲዩብ ለመስራት ማንም ሰው ካሜራማን ምናምን አያስፈልጋችሁም። ውድ እህቶቼ ማለት ነው ይሄንን የምላችሁ ጥቅሙ ለራሳችሁ ነው፣ ለኔ ለሲስ አይደለም፣ ወይም ደግሞ ለቡርኬ ለሃይሚ አይደለም። መስራት አለባችሁ። እነሱ አንዱ ባንዱ ከየተንቢ አብርሃም ካብርሃም ብሩኬ ከብሩኬ ማርክ እንደዛ እያሉ ነው እዚህ ደረጃ የደረሱት፣ ዛሬ ተወዳጅነትን ያተረፉት በሰው በህዝቡ ዘንድ። ግማሹ ጠላት፣ ግማሹም ሰው ቢወዳቸውም ይሄ ያለ ነገር ነው ሚዲያ ላይ ስትወጡ። ስለዚህ ሁላችሁም መስራት አለባችሁ። ቲክቶክ ላይ ብቻ 24 ሰዓት ተቀምጣችሁ ማውራት ጥቅም የለውም፣ ጥቅም የለውም። እሷን ወዳታለሁ፣ ሩታን ወዳታለሁ፣ አብሪሽን ወደዋለሁ። በቃ በቻናላችሁ በቃ የምትወዱትን ሰው ቲክቶክ ሀያ አራት ሰዓት ቁጭ ብላችሁ ላይቭ ላይ ከምታወሩ እናንተ በቻናላችሁ ሀያ አራት ሰዓት ቁጭ ብላችሁ ማለት ነው። ዩትዩብ ከፍታችሁ ሀያ አራት ሰዓት በቻናላችሁ ሩታን እንዲህ አቅሟን አደንቀዋለሁ፣ አብርሃም እንዲህ አደንቀዋለሁ፣ ሀይሚዬን እንዲህ አደንቃታለሁ። በቃ በቻናላችሁ እኮ ነው እየሰራችሁ ነው። በቃ አለቀ። ተወዷቸዋላችሁም የምትወዷችሁ በምትወዱት ሰው መልካም ነገር አወራችሁ፣ ምንም ጥሩ ነገር አወራችሁ እየሰራችሁ ነው። ገባችሁ። ስለዚህ ይሄ ሁልጊዜ መልክቴ ነው። ምን አገባሽ ልትሉኝ ትችላላችሁ። አይ ኖ አሁን በቅርቡ አይን ሸት ነው ማን ነው የምትባል ቲክቶከር ማለት ነው፣ የሩታ ምጥ አድናቂ ነበረች። ወደ አገር ቤት ገብታ ነበር። አለም ነው የምትባለው። አይ ስሟን ብቻ ይቅርታ አድርጎልኝ ብቻ ግን እሷን ማለት ነው፣ አገር ቤት ገብታ ጥቁርቁር ምን ይሏታል ዛሬ አብርሃም አብርሃም እና ሩታ እንዲህ ሲሰረጉ ይኸው እሷ ብር ትልቅ ነበር በዛን ሰዓትና ይኸው ፀሐይ ሞቃታል ብለው ዛሬ አቀናብሮ ለቀዋታል አያቸው አሁን በዛን ሰዓት ቻናል ቢኖራት ኖሮ ዩቲዩብ ቻናል ቢኖራት ኖሮ፣ ያ ሁሉ የሩታ ያብርሽን ነገር ፎቶ እየፖስተታይ ስትከራከር ስትዘቀዘቅ ነበር በዛን ሰዓት። ዛሬ ግን ዩቲዩብ ቻናል ቢኖራት ኖሮ አገሯ ገብታ አገራችን ገብተን እኮ በሁለት ሺህ ብር መቀጠርም ማን እንችልበት ጊዜ አለ አገራችን ታውቃላችሁ አይደል እንዴ? ስለዚህ ዩቲዩብ ደግሞ አይደለም ሁለት ሺህ ብር አንድ ሺህ ብር ቢከፍላችሁ ቤታችሁ ቁጭ ብላችሁ ሰርታችሁት ነው። ቢያንስ የሚጠይቃችሁ ጭንቅላትና ድካም ነው። በቃ የሆነ መነካካቱ ምናምን መቆራረጡ ይሄ ነው የሚያደክማችሁ። እሱን ደግሞ ካለፉ ካልሰሩ ለውጥ የለም። ሩታ ምን አለች ቬሎ እንኳን መቀያየሩ በጣም ያደክማል አለች ቬሎ እንኳን መቀያየሩ ስለዚህ እናንተ ደግሞ ሰርታችሁ ብደክሙ ምንም ማለት አይደለም ሁላችሁም ውጤት ውጤታማ ትሆናላችሁ ማንም ውጤታማ ትሆናላችሁ ይሄው በየቤቱ አሁን ለሰራተኛ ዩቲዩብ ቻናል እየከፈቱ ነው ወደ አረብ ሀገር መምጣት ይቅር እየተባለ ነው እናንተ አረብ ሀገር ሆናችሁ በነፃ ዋይፋይ ለምንድን ነው የማሰሩት ምንድነው የሚያቀታችሁ ነገር እስኪ ራሳችሁን ጠይቁ። እውነት ከምትሳደቡ እራሳችሁን ጠይቁ። ከስድም ምንም ኃጢአት እንጂ ምንም የምናተርፈው ነገር የለም። ቤተሰብ እኔ ለራሳችሁ ብዬ ነው። ለእኔ ዜሮ አምስት ሳንቲም አይጨምርልኝም። እዚህ ጋር ምንም ሰራው ክፉም ሰራው ምን ምንም የታባታየው ትልክ ባይ በታየ በታያቸው አንገልክ ያዩትን ነገር አስተያየት ሰጣሉኝ። አሁን ትላንትና ሃይሚን መውጣት የለብሽም ያልኩት ስራ እንደሆነ አቃለኝኮ ውጭ ተብላ ለምን ወጣች? ያልኩት ያው ማለት ያለብኝ አስተያየት መስጠት ያለብኝ እንደዛ ስለሆነ ነው እንጂ የወጣችሁ ለስራ እንደሆነ ጥንቅቅ አድርጌ አውቃለሁ። ሶ እናንተ ስራውን ስትሰሩ ባትወጣስ የሚለውን ነገር ይዛችሁ ነው እንጂ ውጭ ሂጂ ያልኩ አይደለም መስራት ያለብኝ። ስለዚህ የእሷ ስራ እንደሆነ ካወቃችሁ የእኔም ደግሞ ስራ መሆኑን መገንዘብ አለባችሁ። ኤኒዌይስ በቅርቡ የቡራና የሃይሚ ሰርግ እንጠብቃለን። እንግዲህ የመረራችሁን ዋጥ ታደርጉታላችሁ። እኛ እንደሆን መወደዳችንን አናቆም። ኮመንት ላይ ምንም እንባል ምንም ወደዳችን አና ቁም ጉዞ ከቡቡና ከሃይሚ ጋ ሰምታችኋል። ባይ ባይ። አመሰግናለሁ፣ ወዳችኋለሁ።